ቤተሰብ ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ እንደተለመደው አዳዲስ ነገሮችን እየመጣለሁኝ። የዛሬው ደግሞ ላይት የሚያደርገው ሀገር ለመግባት ያሰባችሁ እህቶች ወይም ወንድሞች፣ ይህ ቪዲዮ ለእናንተ ይጠቅማችኋል። እስከ መጨረሻ አብራችሁ ተከታተሉ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ ይጀላችሁ የመጣሁት መግቢያ ላይ እንደሰማችሁት ሀገር ለመግባት ያሰባችሁ እህቶች ወይም ወንድሞች ማለት ነው። ይህን ቪዲዮ እስከ መጨረሻ ተከታትላችሁ ትማሩበታላችሁ ወይም ትጠናቀቁበታላችሁ ብዬ ተስፋ አድርጋለሁ። ከዛ በፊት ግን ውድ ቤተሰቦች እንደተለመደው ላይክ እና ሸር አድርጉልኝ። ለቤት አዲስ የሆናችሁ ደግሞ ሰብስክራብ እያደረጋችሁ ወደ ቤት ተቀላቀሉ። አዳዲስ ነገሮችን ታገኛላችሁ ማለት ነው። እንግዲህ ወደ ሀገር ለመግባት ያሰባችሁ ወገኖች ማለት ነው። ማወቅና መጠንቀቅ ያለብን ሀገራችን ላይ አሁን ላይ አዳዲስ ነገሮች እየወጡ ስለሆነ በተለይ ከዚህ የምንሄድ እህቶች ወይም ወንድሞች ብዙ የማናቃቸው ነገር አሉ ማለት ነው። እዚህ ላይ ብዙ ነገሮች እንትንላለን፣ እዛ ላይ ደግሞ ሌላ ሆኖ ስለምናገኘው መጠንቀቅ ያለብንን ነገር ወይም ማወቅ ያለብን ነገር እንድናውቅ ብዬ ነው። እነህ ቪዲዮ እስከ መጨረሻ ተከታተሉ ማለት ነው። እንግዲህ አብዛኞቻችን አረብ ሀገር ላይ ወደ ሀገር ስንገባ ብዙ ነገሮች እናደርጋለን። እቃ እንረትባለን፣ ካርጎ እንልካለን፣ እንዲሁም ደግሞ በእጃችን ይዘነው የምንሄደው ሻንጣ ላይ ብዙ አይነት እቃዎችን እንረትባለን ማለት ነው። በዚህም ምክንያት ደግሞ ሀገራችን ላይ ያለው ሁኔታ ትንሽ አሁን ሁኔታዎች ቀየር ስላሉ ይህን ነገር ሁላችንም ጥንቃቄ ማድረግ አለብን። ምክንያቱም እዚህ ቦታ ላይ እቃ ስንገዛ እንደ ቀላል ነገር አይደለም። የእቃችን ሁኔታም ቢለ እንትን ቢለው ቢወስነው፣ ግን ደግሞ እዚህ ገዝተ ሄደን እዚያ ላይ የሆነ አስቸጋሪ ነገር ከሆነ እኛንን የምንጎዳው ማለት ነው። እንግዲህ የምንላችሁ ነው። ወደ ዋና ሲገባ እንግዲህ ኤርፖርት ላይ እቃ ይፈተሻል። ይሄ ሁላችንም እናቃል። እዝም ተፈትሾ ነው እቃችን ያልፈው። አብዛኛውን ጊዜ ግን አረብ ሀገር ላይ ምንም ችግር የለበት እቃችን፣ ያው የኪሎ ጉዳይ ነው። ኪሎ እስከሚፈቅር ድረስ እንትንካል ምንም የምትል ነገር የለም ማለት ነው። አገራችን ላይ ግን አሁን ላይ ያለው ሁኔታ ትንሽ ይከብዳል። በተለይ ለኛ ለስደተኞች አብዛኞቻችን ደግሞ ስደት በቃን፣ አገራችን እንግዲህ እንሄዳለን ብለን እቃችንም ሙሉ በሙሉ እረትበንም እንሄድ፣ እህቶች አለን ካርጎ የሚላከውንም ካርጎ ተልኮ እንደገና ደግሞ በእጅ ሻንጣ ይዘን የምንሄደውም እዛ ውስጥ ደግሞ የተለያዩ እቃዎችን ገዝተን እናስቀምጣል። እንረትባለን ማለት ነው። እንግዲህ እዛ ውስጥ ላይ ነው ዋናውና ትልቁ ነገር። ምክንያቱም እቃዎች ተመሳሳይ እቃዎች አሁን በፊትም እንደምናውቀው ብዙ ተመሳሳይ እቃዎች ካሉ ያስከፍላሉ። ያው ጥሩ አይደለም። በበፊትም ይሄም እናውቀዋለን። እንዲሁም ደግሞ አዳዲሶችማ አታውቁ ካላችሁ ማለት ነው ተመሳሳይ እቃ በብዛት አትግዙ። አሁን ላይ ደግሞ ያለው በጣም ይከብዳል። ምክንያቱም ሞባይል እንኳ በፊት ይዞ የሚከደው አምስት ስልክ ተይዞ ይከዳል ለአራት አምስት እስከ ስድስት የሚያሳልፉ እህቶች አሉ ማለት ነው። እኔ ለራሴ ወደ አምስት ስልክ ይዤ ሄጃቃለሁ ማለት ነው። እንደዚያም ስለሆነ አሁን ላይ ደግሞ ህጉ ለየት ያለ ሆኗ ማለት ነው። ሞባይል እንኳ ይዘን የምንገበው የተፈቀደልን ሁለት ሞባይል ብቻ ነው ማለት ነው። ይሄ ነገር ደግሞ ለኛ በጣም ከባድ ነው። እንግዲህ አብዛኞቻችን ለቤተሰብ ስልክ ይዘን እንሄዳለን። ለወንድም ለእህት፣ እንዲሁም ደግሞ ለአባት ለእናት፣ ወይም ደግሞ ለባል ለልጅ እንደዚህ አይነት ነገር ስላለ እንግዲህ ሁለት ሞባይል ብቻ ከሆነ ማወቅ አለብን። ይሄ ነገር ይጠቅመናል። ምክንያቱም ብዙዎቻችን ሳናቅ እንደዚ አስበን ብዙ እቃዎችን የምንረትብ ስላለን በኋላ ኪሳራ እንዳንገባ እዛ ላይ ክፈሉ ብር ቢባል ከአቅማችን በላይ ሊሆን ይችላል። ከገዛንበት በላይ እንደም ነው የሚሆነው ማለት ነው። ኢትዮጵያ ላይ ታውቃላችሁ፣ ሁሉም ነገር ኦቨር ነው ማለት ነው። እና ስልክ ሁለት ነው የተፈቀደው። ሌላው ነገር ደግሞ ላፕቶፕ እንዲሁም ወይም አይቦድ አንድ አንድ ነው እሱም አንድ ነው የሚፈቀደው። ሌላው ነገር ደግሞ የጸጉር የሴቶቹ የጸጉር እስቲ ሻወር ወይም ይሄ መተኮሻው እሱም አንድ ብቻ ነው የሚፈቀደው። እንግዲህ አያችሁት የሀገራችን ሁኔታ በጣም ያሳዝናል። ምክንያቱም እንዳልኳችሁ መጀመሪያ ላይ ብዙ ሰዎች በቃን ሀገራችን እንግዲህ እንሄድ ብሎ እቃ አረታትበን የምንሄድ ሰዎች አለን። ያልኳችሁ እዚህ ጋር ነው ማለት ነው አሁን እንግዲህ ብዙ እህቶች ብዙ እቃ ረትባችሁ ካርጎ ሳትልኩ በእጃችን እናሳልፋል ብላችሁ ያሰባችሁ እህቶች ይህን ነገር ጥንቃቄ ማድረግ አለባችሁ ማለት ነው። እዚህ ኦሪጂናል ብላችሁ በብዙ ብር ገዝታችሁ እዛ ደግሞ ያን ነገር ሲያዩ አያልፍም ሲባሉ፣ ወይም ይህን ያህል ክፈሉ ስትባሉ በጣም ከባድ ነው ማለት ነው። ብዙ እህቶች እንዲሁም ታናዲ እቃቸውን ጥለው እየሄዱ ነው ብለዋል። እንግዲህ ማን ተጎዳ? እኛ ተጎዳን። እዚህ ያንን እቃ ለመግዛት መጽዋ አክፍለን ነው እነሱን ሱቁ ሰዱን ብለን ያወር እስከሚደርስ ስንት ስራ ሰርተን ወሪቱን እየተጠባበቅ እንደዚያ ሆኖ እቃ ተገዝቶ ተረትቦ ሀገራችን ላይ ደግሞ እንደዚህ አይነት ነገር ሲኖር ይከብዳል ማለት ነው። እና ምን ሊላችሁ ነው፣ መጠንቀቅ አለብን። እቃ አታብዞ ተመሳሳይ እቃ በተለይ አታብዞ ማለት ነው። እንዲሁም ደግሞ የወንዶች የጸጉር መቁረጃ እሱ ማሽኑም ደግሞ አንድ ነው የሚፈቀደው ተብሏል። እና ሽቶ ምናምን ደግሞ በጣም የሚያሳዝን ነው። ሽቶ እንግዲህ በጣም በብዙ የሚሄደው በፊት እኔ እንደውም አንድ ጊዜ እቃ ስረትብ ወደ ሰላሳ ሽቶ ምናምን ይዤ ሄጃለሁኝ። የባለዛ ጌታ እንግዲህ አምስት ፍሬ እንኳ ይዞ አይኬድም። አሁን ላይ እንደዚህ አይነት ስለሆነ ጥንቃቄ አድርጉ። ብራችሁን ከስራችሁ ገዝታችሁ ብዙ መጽዋት ከፍላችሁ እንግዲህ ሀገራችን ላይ ያለው ህግ እንዲህ ነው። በተለይ እኛ ስደተኞች እንድናድግ ሳይሆን እንዳናድግ ስለሚጣር እንደዛ ነው። አሁን ላይ ያለው ቢያንስ ሀገር ስንሄድ እኛ ማረፍ አለብን፣ መረጋጋት አለብን። ግን ሂዴንም እንደዛ ስለሆነ ከዚህ ሁሉ እኛ አስቀድመ ዝን ላይ የሚያስፈልጉን ነገሮች በጣም የሚያስፈልጉንን እንደዚውንትን ብለን መግዛት ከዛ ውጭ ያለውን ደግሞ ሀገር ሂዴን እንገዛለን ማለት ነው። ሁለተኛ ነገር ደግሞ እቃ ካርጎ የምትልኩ እህቶች እቃ ባትልኩ ጥሩ ነው። ሀገራችን ላይ በጣም ኳሊቲ የሆኑ የሚያማምሩ እቃዎች ሞልተዋል። እንደገና ደግሞ እዝግ ገዝታችሁ ካርጎ ትልካላችሁ። ጉምሩክ ተወድ ያላችሁ ቀረት ትቀረጣላችሁ፣ ታወጣላችሁ። ከዛ ደግሞ የትራንስፖርት አለ፣ በጣም ብዙ ወጪ አለ። ይህን ይህን ግን ብዙዎቻችሁ ምክንያቱም እዚህ ስትገዙ ትንሽ ብር ይመስላችኋል፣ ካርጎ ስታወጡ ምን ስትሉ በኋላ ላይ ነው የምትናደዱት ማለት ነው። እቃ ባትገዙ ወይም ካርጎ ባትልኩ ጥሩ ነው ብዬ አስባለሁ። ምክንያቱም ጉምሩክ ላይ በጣም ብዙ እህቶች እያለቀሱ ነው፣ የሚያስከፍሏቸው ብር በጣም ከእቃው በላይ ነው። እንግዲህ እዚህ ላይ ዲርቶ ልብስ ነው አብዛኛው ሰው ጎትቶ ሚሄደው፣ እዛ ግን ውልም ውልም የሚሰራ አይደለም እና ይህን ነገር ጥንቃቄ አድርጉ እላችኋለሁኝ። እና እቃ የምትረትቡ እህቶች ተመሳሳይ እቃ ታብዙ እቃችሁ እንዳይቀርባችሁ። በተረፈ እንግዲህ ይህ ቪዲዮ እየጠቅማችኋል ብዬ ተስፋ አድርጋለሁ። ብዙ እህቶች አሁን ላይ እያለቀሱ ነው እቃ የሚልኩት። እንዲሁም ደግሞ አሁን ላይ የመጣው ህግ እንግዲህ ስልክ ከሁለት በላይ አያልፍም ከተባለ በጣም ይከብዳል። እንደዛ ስለሆነ በተቻለን እራሳችንን ጥንቃቄ አድርገን ብንገባ መንገድ ይሻላል ብዬ ነው። እንግዲህ ቪዲዮ ከተመቻችሁ ላይክ እና ሼር እያደርጋችሁ አበረታቱኝ። ለቤት አዲስ የሆናችሁ ደግሞ ሰብስክራይብ እያደርጋችሁ ወደ ቤት ተቀላቀሉ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወረህመቱላህ ወበረካቱ